ማውራት አልፈልግም። እባክህ አሁን አንድ ወሳኝ ጉዳይ ላይ ነኝ። አንቺን አናግሬ አዲስ ሀሳብ መስማት አልፈልግም። በቃ ከሆንሽ ስድብ አይጠፋም አይደል? ፈጣሪ ይሁንሽ እንግዲህ። እኔ በእናንተ ምክንያት የሆነ ጦስ እንደሚመጣብኝ አቅ ነበር። ሲጀመር እሺ ና ምን ዓይነት እኔን ታይኛለሽ? አይም እን ው ባረኬ ማህሌት በታገተችበት ያለችበትን ሁኔታ ዝና እንዲያውቅላትና ከታሰረችበት እንዲያስወጣትም በቅድስት ስልክ ለመደወል ሞክራ ነበረ። ጠርጣሪት ቅድስት ግን ቀድማ አውቃባታለች። ለዝና ደውለሽ ቤታችን የትርምስ ቀጠና ልታደርጉ ፈልገች ነው አይደለ? በፍጹም አይሳካልሽም፣ ያንቺ ቅድመች የጠፋኝና ብላታለች። አብረው የኖሩበት የማህሌት ክፋት አንድ ባንድ ለቅድስት የተገለጠ ነውና ወይዘሮ ማህሌትም ለዝና ሳይሆን መድብልን ደውላ መማጸን እንደምትፈልግ ነግራታለች። እንግዳው ስለ መድብል ከሆነ እኔው ራሴ ደውልልሻለሁ፣ እዛ ምላወድ አድርጌ እንድታወሪ አድርግሻለሁ በማለት በእስር ቤት ያለችው ወይዘሮ ማህሌት መድብልን እንዲራራላት እየተማጸነችው ነው። እርሱም አሁን የእሷን ጉዳይ ለመስማት ጊዜና ቦታም የለውም። በስተ መጨረሻም ዝና እንኳን ለእሷ ደርሶ ሊያተርፋት ይቅርና ራሱን በእገታ ቁጥጥር ስር እንዲውል ሆኗል። ማለትም የወሰደው መድኃኒት ራሱን እንዲስትና ለአርባ ደቂቃ ያህል በእንቅልፍ ይዞት ጅቡ እንዲልም አድርገውታል። ሆኖም ይህ አጋጣሚ ለመድብልና ለሞገሴ በጣም ምቹ ነበረ። ማለትም ምናልባትም ይህንን መድኃኒት ካልወሰደ ለእነሱ እጅግ አደገኛና ዞሮም ሊበቀላቸው ስለሚችል አስቸጋሪ ሁኔታዎች ላይ ነበሩ። ነገር ግን ይህ ከመሆኑ በፊት መድብል ኤፍራታን በመጠቀም እያሰበውንም ለማሳካት ችሏል። ሰላም ጤና ይስጥልን። ወደ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ዘያልኩኝ ምሳሌ ድራማ ክፍል ሰማኒያ አንድ ምን አዳድሽ ትዕይንት አለ እስኪ አብረን እንመለከታለን። እንግዲህ በዛሬው ክፍል በጣም በሚያስገርም ሁኔታ መድብል ሁኔታዎች እየተሳኩለት ነው። ማለትም ወንድሙን ለማግኘት ጫፍ ላይ እየደረሰም ይመስላል። ኤፍራታን የተጠቀመበት መንገድም በፍቅር አሳቦ ከዚህ በኋላ እኔ አንቺን እየወደድኩሽ መጥቻለሁና በትዳር አብረን ተሳስረን ልጅ እንወልዳለን እያለም አባብሏታል። ኤፍራታ ነገሩ እውነት ስለ መሰላት አሁን ከመተባበር ውጪ ምንም አማራጭ የላትም። በተጨማሪም ብዙ ገንዘቦችን ሊሰጣት እንደሚችልም ቃል ገብቶላታል። ሌላኛው መድበል ኤፍራታን ያሳመነበት ነገር ቢኖር ማህሌት ከጠፋችበት እርሷን ለማፈላለግ ስንል የግድ ዝናን ማሰር ይኖርብናል። ስለዚህ ፋክሽን እንቅልፍ እንዲወስዱ የሚያደርግ መድኃኒት ነው፣ ያን ያህል በህይወቱ ጉዳት አያመጣበትም፣ እና ለዚህ ተባበሪኝ በማለት ኤፍራታ እንድትተባበረውም አድርጓል። በእርግጥ መድብል በጣም ነበረ የተሳካለት። በመጀመሪያ ይህ ሀሳብ እጅግ በጣም ለኤፍራታ ከባድ ቢሆንባትም፣ ነገር ግን በስተ መጨረሻዎቹ እሽ በቃ እተገብራለሁ በማለት ቃል ገብታለች። እንግዲህ ኤፍራታ እየፈራችበትም ነገር ቢኖር ያው የተገለጠ ነው ዝና በጣም ኃይለኛና ክፉ ስለሆነ ምናልባትም ይህ ነገር በዝና በኩል ከተጋለጠባት እጅግ በጣም አደገኛ እንደሚሆንም ታውቃለችና ይህ ነገር እጅግ በጣም ከባድ ነው፣ እንዴት አድርግ ስላደርገው ስላለው በማለት መድብልን ነግረዋለች። ሆኖም መድብል ዝና በማይጠረጥርበት ሁኔታ በምግብ ወይም አሊያም በሚጠጣው ሻይ፣ በለስላሳ መጠጦች ተደባልቆ እንዲጠጣ ማድረግ ነው በማለትም ኤፍራታ ሊያሳምናት ችሏል። ማህሌትም እንግዲህ ከዛ ቤት ታግታ የማን ያለች ድረሱልኝ፣ አሁንም ፍቱኝ እያለች ቅድስትን እየተማጸነቻት ነው። ማለትም ቅድስት ከአጠገቧ ሁና አሁን አንዳንድ ከማህሌት የምታያቸውን ምልክቶች እየተመለከተችም ስለነበረ ለምንድነው ከአጠገቤ የተቀመጥሽው እያለችም እየጠየቀቻት ነው። ሆኖም ከሚደብርሽ፣ አንዳንዴ በአወራሽ መቼም ቀድሞ አብረን ኖረናልና፣ አሁን እስከ አጠገብሽ ተቀምጬ ባጫውትሽ ምን ይከፋሻል በማለትም ለማህሌት ነግራታለች። ማህሌት ታዲያ አሰብሽልኝ ለምን እየታሰሩ እጆችንና እግሮችን አጥፈችልኝም? እያለችም ጠይቃት ነበረ። ቅድስትም ይህማ ሊሆን አይችልም፣ መቼም አንቺ ከስተትሽ አትማሪም ና በዚህ በስራትሽ መቆየት ይኖርብሻል። በእርግጥ ይህ ስለ ደረሰብሽ እጅግ በጣም አሳዝነሽኛል። እዛ ከከፍታሽ ወርደሽ አሁን እዚች አንዲት ጠባብ ክፍል ውስጥ ተዘግተሽ፣ በዛ ላይ ደግሞ እጆችና እግሮችሽ ታስረው መዋል ማደር የሚያሳዝን ነገር ነው። ሆኖም ግን አንቺ ነገም ቢሆን አትማሪም በማለት ድስ እያንዳንዱ የማህሌትን ክፋት ልታስታውሳ ትሞክራለች። ማህሌትም አንቺን ሸደን እንዴት እንደዚህ አይነት ነገር ትናገርኛለች እያለች እጆቿና እግሮቿ ታስረው እንኳን አዛቻና ማስፈራሪያ ስታደርስ ነበር። ወይዘሮ ማህሌት የታሰሩ እጆቿና እግሮቿ ቢፈቱላት በቅድስት የመጀመሪያውን በቀል ማሳየት እንደምትፈልግም እየፎከረች ነው። ሆኖም ማህሌት ይሳካላታል መቼም የማይሳካላት ነገር ነው። ምክንያቱም እስካሁን ብዙ ተንኮል ሰርታ አንዱ ነገር ሳይሆንላት እየተመለከት ነው ነገር ነውና ዛሬ ላይ ምሳሌ እጆቿና እግሮቿ ለታሰረው ማህሌት እያዘነች ነው። ለምንድነው ማየ እዛ ክፍል ውስጥ የታሰረችው ያለችው እየጠየቀች ነው። ዘሮ ማህሌትም ፍላጎት አያልቅምና ያንቺን በስምሽ የተመዘገበውን ቤት በመመኘቷ ነው። ይህንን በማድረጓ ከባድ ቅጣት የደረሰባት እያለችም ቅድስት ለምሳሌ አስረድታታለች። ምሳሌም እሷ ከምትታሰር ለምን የምትፈልገውን ቤት ከሆነ አትወስደውም ብላለች። ምክንያቱም ምሳሌ መልካም ቀና ልብ አላትና፣ ብቻ የምሳሌ አስተሳሰብ በሚያስገርም ሁኔታ ከልጅነት በላይ ነው። ሆኖም አሁን እያሳሰባት ያለው የገንዘብ ጉዳይ ሳይሆን የምሳሌ ከዛ ክፍል መዋል ማደር በአእምሯ ጥሩ ነገር እየፈጠረላት አይደለም። ራም የሞገሴ እንቅስቃሴ ሌላ ስጋትን እያሳደረባት መጥቷል። ማለትም በዝና ቁጥጥር ስር ከዋለ የበቀል ጥጉን እንደሚያሳይ ታውቃለች። ና እባክን መድብል እንዳትርግ ከዛ ሰው ጅም ተመልሰ እንዳትገባ እያለች እያስጠነቀቀች ነው። ሆኖም አሁን ላይ ከጀርባው መድብል ስላለለት ያሰቡትን ማሳካት እንደሚችሉም ነግሯታል። እነዚህ ፍቅረኛሞችም አሁን እየተጠባበቁ የሚገኙት የዝናን ውድቀት ነው። ሆኖም አሁን ዝና የሚያስቡት ደረጃ ከደረሰላቸው የነፃነት አየርን መተንፈስና ሰላም በፍቅር መኖር እንደሆነም ሁለታቸው ምኞታቸው ነው። ድብልም ወሳኝ ያላቸውን ነገሮች ከኤፍራታ ጋራ ጨርሷል። ማለትም ዝናን ለመያዝ የግድ ወደ ሬስቶራንት በመሄድ ቅልፍ የሚያስወስደው መድኃኒት መውሰድና ከዛ በኋላ ያንን አጋጣሚ በመጠቀም እንደሚፈልጉት ቦታ መውሰድ እንደሆነም ተመካክረዋል። እሴ ግን ይህ ነገር አልተዋጠለትም። ምክንያቱም ዝና ማለት እጅግ አደገኛ ሰው ነው። ምናልባትም ጎጣ ያለ ባዶ ቤት ቢሆን እየተመረጠ ይሆናል። ብቻ ኤፍራታስ እንዴት አድርጋ ይህንን ነገር ልታሳካው ትችላለች በሚል ስጋትም ውስጥ ነው። ምክንያቱም ቀድሞ ከጠረጠረባቸው ለነሱም አደገኛ እንደሆነ ያውቃልና። እድብልን በጭራሽ እንዳትፈራ ከእንግዲህ በኋላ የምጣው ይመጣል። እርሱን ሳይሆን ከጀርባ ያሉት ሰዎች ምናልባት ሊያስፈሩን ይችላሉ። ይንን ለማድረግ ደግሞ ያን ያክል ከባድ አይደለም በማለት ፍራታ ጋር በተነጋገሩት መሰረት አሁንም ኤፍራታ ውሳኔዋን እንዳትሽርና ዝናን በቁጥጥራቸው ስር ማዋል እንዳለባቸውም ጨርሰዋል። በእርግጥ ኤፍራታ እየተታለለችበት ነገር ቢኖር የማህሌት ነገር ነው። ምንም ቢሆን እህቷ ናት። በእርግጥ የማህሌት ክፋት የታወቀ ነው። ከዚህ ድርጊቷ እንድትቆጠብም ኤፍራታ ቦ ተክራታለች። ለመድብልም ቢሆን በእህቴ ላይ የሆነ አንዳች መጥፎ ነገር እንድታደርግ አልፈቅድልህም። ስምምነታቸው እንኳን ይህ አይነት ነገር የለበትምና የማህሌትን መታገት በድብቅ ይዞታል። ሆኖም አብሮ አፈላላጊ በመሆን አሁን ላይ ኤፍራታን እየጠየቃት ይገኛል። እስከ መጨረሻም ዝናናግተን እናስለፈልፈዋለን የታገተችውን ማህሌትን በዚህ መልኩ ነው የምናስለቅቃት፣ እያለም ኤፍራታን አሳምኗታል። ሆኖም ወደ ሬስቶራንት በመገናኘት ይህንን እንቅልፍ እንቅልፍ የሚያስብለውን መድኃኒት የተገላገሉበትን ምግብም ተመግቦታል። ኤፍራታም ይህንን አጋጣሚ በጉጉት ስትጠባበቀው ስለነበረ ስልኳን በማውጣት ወደ ሆነው ቴክስት አድርጋለታለች። ድብልና ሞግሴም በደረሳቸው ቴክስት መሰረት ወደዛ ሬስቶራንት አመርተዋል። በስተ መጨረሻም ግጥምጥሞ ምን ሊሆን ይችላል? ጦርነቱ እንደቀጠለ ነው። ዝና ራሱን ስቶ ወድቆ ያገኙታል? ወይስ ደግሞ ያለው ምግብ ተስማምቶት በሰላም ሊያገኙት ይችላሉ? እናንተ ምን ትላላችሁ? የወሰደው መድኃኒት ለአርባ ደቂቃ የሚቆይ ስለሆነ ምናልባትም መድበልና ሞገሴ ወዲያውኑ በዚህ ሰዓት መጠቀም ካልቻሉ ዝና ከወደቀበት ተነስቶ ምንድነው የሰጠችኝ በማለት ኤፍራታ ላይ ችግር ሊፈጥር ይችላል። ነገር ግን እነሱ ወዲያውኑ መፍጠን ይኖርባቸዋል። ምን አጋጣሚ ካልተጠቀሙ እጅግ በጣም አደገኛ ነው የሚሆነው። ኤፍራታም የፈራችው ይከሰታል ማለት ነው። ለማንኛውም ግን ሞክሴና መድብል ያሳኩታል ብዬ ተስፋ አድርጋለሁ። ምክንያቱም ሰዓታትን እየተጠባበቁ ነበረ። ቴክስቱም ወዲያውኑ እንደተላከላቸው ነው ስልኩን መመልከት የቻለው። እዚህ እነዚህ ደቂቃዎች ከማለፋቸው በፊት መፍጠን ስለሚኖርባቸው የዝና የታቀደለት ጊዜ ሳያልቅ ይደርሱበታል። እርሱም በቁጥጥራቸው ስር ይውላል። ከማህሌት ጋራም አብረው በእገታ ከአንድ ክፍል የሚያሳልፉ ይሆናሉ። ቀጥሎም ስለ ብሩኬ አድራሻ የት እንዳለና በምን አይነት ሁኔታ እንደሚኖርም ዝናን ሊያናዝዙት ይችላሉ። ለማንኛውም ምሳሌ ድራማ ፍጥጫው እንደቀጠለ ነው። በቀጣይ ክፍልስ ምን አዲስ ትዕይንት እንመለከታለን? አብረን የምንከታተል ይሆናል። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቁ ለዛሬ እዚሁ ተሰናበትኳችሁ። ባይ ባይ።